ሰላም እንዴናችሁ ውድ የአራዳ ስፖርት ተከታታዮች፣ በእያላችሁበት ሰላማችሁ ብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘ መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ዴቪድ ራያ እንግዲህ ስላስመዘግባቸው ክሊን ሽቶዎች እንዲህ ሲል ተናግሯል። የቡድኑ የጋራ ውጤት ነው። ከአጥቂ እስከ ብረኛ ድረስ ሁሉም ተጫዋቾች ኳስ የሜዳው አጋማሽ ሳይደርስ በፊት ማቋረጥ ይፈልጋል ሲል ተናግሯል። የአርሰናል የዘንድሮ ወቅታዊ አቋም በጣም አስገራሚ እንደሆነውላችንም እናውቃለን። ከዚህም ባሻገር በርካታ ነገሮችን ያስመዘግባል ተብሎ ይጠበቃል። ሚካኤል አርቴታ ይህ ቡድን ሲረከበው ብዙ ትችቶች በአሰልጣኙ ላይ ሲወርዱበት ነበር። ነገር ግን ከጊዜ ጊዜ የገነባው ስኳድ በብዙዎች ዘንድ አድናቆትን እየተቸረ ይገኛል። በፕሪምየር ሊግም ሆነ በሻምፒዮንስ ሊግ እያሳየ ያለው አቋም ውጤታማ እንደሚሆን ቅድመ ግመት እየተሰጠው ይገኛልና አሁን እያደረገ ያለው ግስጋሴ በአውሮፓ ሻምፒዮንስ ሊግም ሆነ በፕሪሚየር ሊግ እጅግ አስገራሚ ነው ማለት ይቻላል ከዛ ውጪ ጂሚ ካራጋር አርሰናል በቆመ ኳስ አጠቃቅሙ እንደተበሳጨ ተናግሯል እንደዚህ ሲል ነበረ ሀሳቡን የገለጸው እኔ እንዲህ ያለ አርሰናል ቡድን ከአርቲታ በፊት በፍጹም አርሰናልን አይቻል አውቅም እኔ ሊቨርፑል ደጋፊ ነኝ እናም እያንዳንዱን የአርሰናል ጨዋታ እመለከታለሁ እነሱን እከታተላቸዋለሁ በእያንዳንዱ ጊዜ የማዕዘን ምት ሲያገኙ ተጫዋቹ ሳጥን ውስጥ ከማዕዘን ምት ጎል ለማስቆጠር ኦቨርኮስት ሲያደርጉ በጣም ያበሳጭኛል። የማዘን ምት ሲያደርጉ የሚያደርጉትን ነገር ስመለከት በእጆቼ ጭንቅላቴን ይዛለሁ ሲል ተናግሯል። በእግር ኳስ እንደዚህ ያለ ነገር ከዚህ በፊት አይቼ አላውቅም። እኔ እንደማስበው በዚህ ሰዓት ዓለም ላይ ያለ ክለብ አርሰናልን ሲገጥመው አርሰናል የማዘን ምት ሲያገኝ እያንዳንዱ ቡድን አርሰናል በማዘን ጎል እንደሚያስቆጥርባቸውና እነሱን ማቆም እንደማይችሉ የቆመ ኳስ ላይ የዓለም እግር ኳስ ስጋት እንደሆኑ የትኛውም ቡድን ላይ ስጋት ሆነዋል ሲል ተናግሯል። በርካታ ጎሎችን እንግዲህ ከማዘን ምት አርሰናሎች ማስቆጠር ችሏል። በዚህ ምክንያት ነው በርካታ ሰዎች ዘንድ አርሰናል ከቆሙ ኳሶች ጎል እንዳያስቆጥርባቸው ስጋት እንዲያደርባቸው ያደረገውና ይህን ያህል አስገራሚ አይደለም። ጂሚ ካራ ጋርም እንግዲህ አርሰናልና ሊቨርፑል በፕሪሚየር ሊጉ ከፍተኛ ግምት የተሰጣቸው ክለቦች እንደሆኑ ይታወቃሉ። ምንም እንኳን ሊቨርፑል ተደጋጋሚ ሽንፈትን ቢያስተናግድም ወደፊት አርሰናልን በወጥነት ይወዳደራል ተብሎ የሚጠበቀው ሊቨርፑል ነው። ካለው ስኳድ ዴብስ አንጻር ሊቨርፑል ከፍተኛ ግምት እንደተሰጠው ይታወቃል። አርሰናል በጣም ድንቅ የሚባል ግስጋሴን እያስመለከተን ይገኛል። ነገር ግን ሊቨርፑል ሜት አንጻር ለወደፊት ለበርካታ ጊዜ አርሰናልን ይፎካከረዋል ተብሎ ይጠበቃል። ሌላኛው መረጃ እንግዲህ ባርሳንና ቼልሲን ጨምሮ ሌሎች ክለቦች ማክስ ዶማንን ማስፈርም ይፈልጉ ነበር። ነገር ግን አባቱ ተጫዋቹን ለሚፈልግ እያንዳንዱ ክለብ ፍላጎታቸው በአርሰናል መቆየት እንደሆነ ተነግሯል። ሚኬል አርቴታ ለማክስ ዶማን እና ቤተሰቦቹ ለተጫዋቹ ያላቸውን እቅድ በርካታ ሰዓት በፈጀ ንግግር ነው እንግዲህ ሊያሳምን የቻለው እና ማክስ ዶማን በአርሰናል የስኮላርሽፕ ውሉን ፈርሟል። ከ2027 ጀምሮ በክለቡ ፕሮፌሽናል ኮንትራቱንም የሚፈርም ይሆናል። በጣም ደስ የሚል ዜና ነው። ከበርካታ የአውሮፓ ታላላቅ ክለቦች በተለይም በእንግሊዝ ያሉት ለማክስ ዶማን ከአርሰናል እጅግ የተሻለ ጥያቄ ለማቅረብ ፈቃደኛ ነበሩ ነገር ግን ማክስ ዶማን በአርሰናል መቆየት ብቻ እንደሚፈልግ አሳውቋቸዋል። ባይዘዌይ የስፔኑ ክለብ ሪያል ማድሪድም ሆነ የእንግሊዙ ክለብ ቼልሲ በማክስ ዶማን ላይ ከፍተኛ ፍላጎት ነበራቸው። ተጫዋቹ እንግዲህ ወደፊት በአርሰናል ቤት ከሚደምቁ ተጫዋቾች ውስጥ ግንባር ቀደም ሊሆን እንደሚችል ፍንጭ ሰጥቷልና በአርሰናል ቤት በወጣት ቡድኑ ውስጥ በጣም አስገራሚ እንቅስቃሴን እያሳየ ያለ ተጫዋች ነው። በርካታ ክለቦችም በተጫዋቹ ላይ ፍላጎት አሳይተዋል። ነገር ግን ተጫዋቹ ወደ ሌሎች ክለብ ከማቅናት ይልቅ በአርሰናል መቆየትን መርጧል። አሁን በአርሰናል ቤት እንግዲህ ፕሮጀክቶች አሳማኝ መሆን ጀምረዋል። ከዚህ በፊት እንግዲህ ሌሎች ተጫዋቾች በአርሰናል መቆየትን ምርጫቸው ሲያደርጉ አልተመለከትንም ነበር። ነገር ግን አሁን ከሪያል ማድሪድ ጥያቄ የቀረበለት ዊሊያም ሳሌባ በአርሰናል ቤት መቆየትን መርጧል። በአርሰናል ቤት ያለው ፕሮጀክት ከሌሎች ክለቦች በተሻለ ሁኔታ አሳማኝ ሲሆን መመልከት ችለናል። ይህ የሚያመላክተው ሚካኤል አርቴታ በጣም ትልቅ ቡድን ወደፊት በሚመጡት ዓመታት የመገንባት አቅም እንዳለው ፍንትዋ አድርጎ የሚያሳይ ነው። አሁንም የሚነሱበት ትችቶች አሉ። ነገር ግን የዘንድሮ አርሰናል ከሌሎች ጊዜያት በጣም የተለየ ነው ማለት ይቻላል እ ከዚህ በፊትም ነግሬያችሁ ነበረ በአርሰናል ቤት እንደ ጥያቄ የሚነሳው ነገር የስኳድ ዴፕስ ችግር ነበረ። ቡድኑ ጥልቀት አልነበረውም እና በበርካታ ውድድሮች እንደ መሳተፉ ማንዛር አንድ ክለብ ጥልቀት ከሌለው ያው ሊቸገር ይችላል እና ይህንን ነገር ነበረ በአምናው የውድድር አመት ማስተዋል የቻል ነው። ነገር ግን ሚካኤል አርቴታ ያሉበትን ችግሮች በሚገባ ቀርፏል ማለት ይቻላል ይመስላል በዘንድሮ የውድድር ዘመን በአውሮፓ ሻምፒዮንስ ሊግም ሆነ በፕሪምየር ሊግ ክለቡ ተገማች እንዲሆን አድርጎታል። ከምንም በላይ ደግሞ በመከላከልም በማጥቃትም ጠንካራውን ክለብ መመልከት ችለናል እና በዘንድሮ የውድድር ዘመን ከሌሎች ክለቦች በተሻለ ሁኔታ አርሰናል ተገማች እንዲሆን አድርጎታል። ይህም ደግሞ በአርሰናል ቤት ያሉ ተጫዋቾች ከክለባቸው ከመልቀቅ ይልቅ በክለባቸው መቆየትን ምርጫ አድርገዋል። ይሄ ደግሞ ፕሮጀክቱ ምን ያህል አሳማኝ እንደሆነ ፍንትው አድርጎ የሚያሳይ ነው። ሌላኛው መረጃችን እንግዲህ ገብርኤል ጀሱስ ስለ ጉዳቱ እንዲህ ሲል ተናግሯል። አሁን ጉልበቴ በጣም ጥሩ ሁኔታ ላይ ነው። በቅርቡ ከቡድኑ ጋር እንደመሆን ተስፋ አድርጋለሁ ብሏል። አርሰናል በኤፍ ኤ ካፕ ከማንቸስተር ዩናይትድ ጋር በተጫወትበት ጊዜ የነበረ ይሄ ተጫዋች ጉዳት ያስተናገደው በጣም ከባድ ጉዳት ከመሆኑ አንጻር ረጅም ወራቶችን ፈጅቷል። እንግዲህ በአርሰናል መለያ ከተጫወተና አሁን ገብርኤል ጀሱስ የጥሩ የሚባል ማገገም ሂደት ላይ እንደሆነና በቅርቡም ወደ አርሰናል እስኳድ እንደሚመለስ ለመመለስ ነው እየተነገረ የሚገኘው። የእሱ መመለስ ደግሞ በተለይም ደግሞ አርሰናል የፊት መስመር አማራጩ እንዲሰፋ አድርጓል። አሁን ቪክተር ዮክሬሽ በአርሰናል ቤት በጣም ድንቅ ስራን እየሰራ ነው። ነገር ግን አሁን የገብርኤል ጀሱስ መመለስ በተለይም አንዳንድ ጨዋታዎች ላይ ሚካኤል አርቴታ ታክቲካል ዶሚኔሽን እንዲኖረው ያደርጋል። በተለይም ክለቡ ተገማች እንዳይሆን ያደርጋል። እንደ ገብርኤል ጀሱስ አይነት በድሪብሊንግ ምንም የማይታሙ ተጫዋቾች ወደ አርሰናል ሲመጡ እንደ ገብርኤል ጀሱስ አይነት አጥቂ ደግሞ ከስንት አንዴ ነው የሚገኘው። ምክንያቱም ከኳስ ጋር በጣም ኮንፈርት ያለው ተጫዋች ነው። ለተከላካይም በጣም አስቸጋሪ ይሆናል ማለት ነው። ገብርኤል ጀሱስ የሚኖር ከሆነ ካዳዲሶቹ ፈራሚዎች ከ እንግዲህ የቡድን ጥልቀቱን ከፍ ያደርጓል ተብሎ ይጠበቃል። አርሰናል በዘንድሮ የውድድር ዘመን በጣም ጥሩ ነገር ያሳይናል ተብሎ ነው የሚጠበቀው። ሃሳባችሁን በኮመን ሴክሽን ላይ ማስቀመጥ ትችላላችሁ። በዛሬው ዕለት እንግዲህ አርሰናል የተመለከተ መረጃ እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካሙን ሁሉ ተመኘው። ሀሳባችሁን በኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። በዛሬው ዕለት እንግዲህ አርሰናል የተመለከተ መረጃ እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካሙን ል ተመኘው